ኢማዱል በይቲ አለዚ የስሙኑ ኢለይህ ዘውች ሴት ብለው ማለት የቤቱ ምሰሶ ነች። ያ ጀመዓ ባል የሚጠለልበት የሆነው ቤት ምሰሶ ነች ያች ሴት። ስለዚህ ከቤት ሲያስወጣ ምን እያደረገ ነው? ምን እያደረገ አንዳንዴ። አይታችዋል። አብዛኛው ዛሬ እህቶቻችን ማሻሻጫ ሆነዋል። አይደል አይደል፣ እንደ የገበያ ማሻሻጫ። እነሱም ደግሞ ምንም አይመስላቸውም። ራሳቸው ሞራላቸውን ለመጠበቅ ከንፈራቸውን ተቀባብተው ፊታቸውን ፓውደር ለቅልቀው፣ ከዛ በኋላ ይሄ ሽቶ ዶዶራንት ምናምን ነገር አንዳንዴ ደግሞ ያው ሽቶ ክልክል ነው የሚባለውን ከሰማች ኃይለኛ ሽታ ያለው ሎሽን ትለቀለቅና ትወጣለች። ሎሽን እኮ ነው ትላለች፣ ሽቶ እኮ አደለም ትላለች። ከዛ በኋላ በየሞባይል ቤቱ ላይ ተቆነጃጅተው፣ አንተ የምትሄደው ሞባይል ልትገዛ ነው፣ እሷ ግን እሷ ምትሸጥ መስላ ትጠብቃለች። ከዛ የቀጠራት አካል ለጋብቻ ሲፈልግ እሷን ያያለ እሷ ማሻሸቃላት ገበያ ያለች እሱ መስጂድ ውስጥ ሄዶ በባትሪ መፈለግ ይጀምራል መስጂድ ውስጥ እስኪ ፈልጉልኝ የመስጂድ ልጅ ይላል ማሰአለላህ ሰላመተ ወራቲ አያሳዝኗችሁም ወላሂ በጣም ያሳዝኑኛል አይደል ታክሲ ላይ ከጎኔ ከተቀመጡ ወላሂ ሳልነግራችኋላለሁ እራሳችሁን ራሳችሁ ለምንድን ነው አለባበሳችሁን ለምን አታስተካክሉም ነው የምላቸው እኔ አሁን ያንቺ ወንድም ሆኜ ሴት ፈልጊልኝ? ለትዳር የምትሆነኝ ሚስት ትፈልጋለሁ እህቴ ለአንቺ ሀላፊነቱ ሰጥቼሻለሁ ብልሽ እንዳንቺ አይነት ሴት ትመርጭልኛለሁ እሺ ስላ ትላል እና የት ነው የምትመርጭልኝ ስላት መስጊድ እጄ ነዋ አመፈልግል ትላል ወላሂ አላቃትም ነው ከዚህ ወንበር ላይ ያገኘ ትቆለች ይም አንቺ መስጊድ ላይ ከሆነ ሄደሽ የምትፈልግልኝ አንቺ ማነው የሚፈልግሽ መልስ የላትም አሳዝኗቸው ወላሂ እኔ በጣም ነው የሚያሳዝኑ በቃ ወገቧ ላይ ላስቲክ ያለው ነገር አስራ ምናምን

እነማን ናቸው ቤተሰቦቻቸው ብለው ነው የሚጠይቁታል። ስለዚህ ጀማዕ ዝምላቸው ይገባል። ቢያንስ ቢያንስ ኑሮ አስገድዷቸው ገቢያ ላይ ከመጡ ሸሪአዊ የሆነ አለባበስ ለብሰው እንዲመጡ እናደርጋቸው። ወንዶች ለትዳር የሚፈልጓቸው አይነት እህቶች እናደርጋቸው። ወላሂ ሐቂቀተን ማለት ነው። አያችሁ፣ ስለዚህ አደራ በቃ እኛ ስራ የምትቀጥራቸውን እህቶቻችንን ልናዝንላቸው ይገባል። ወላሂ ሸሪዓው የሆነ አለባበስ ሸሪዓው የሆነ አሻሻል እንሸጡ እናድርጋቸው። ሚስትም ሚስትም እኮ ትሸጥ ትችላለች ይችላል። ሸሪዓው የሆነ አለባበስ ለብሳ እኮ ትሸጥ ትችላለች ይችላል። አስፈላጊ ሆኖ የሚተካሰው ከጠፋ አንገብጋቢ ከሆነ ኮታ አድርጋ እራሱ አንጠብቃ። ችግሩ የሚፈጠረው አውቲ የትኛው ይሁንልህ ይሁንልህ፣ አይ ባባዬ እንዴት ይሁን ዘላል እዛው በኋላ አንተ ቤት ስትሄድ፣ ወይ ባባዬ ነብር አራስ ነብር ትጠብቃለች ኮስተር ብላ ምናምን እዛ ስትሸጥ ግን ሌላ ሰው ያ አላህ ያ አላህ ፍቅር አድርጋ የምትሰጠው ምናምን ከዛ በኋላ ቤት የገባህ ጊዜ አንተ እንዴት ሆኜ ከቤት በወጣው ነግቶ ቶሊ ነው የምትለው እንደዚህ አይነም መሆን የለብን። ፍቅርን መስጠት ያለብን ለባለቤታችን ሸሪዓውን በጠበቀ መልኩ ገበያ ነው አለቀ። ዶሩሪ ከሆነ አንገብጋቢ ከሆነ ማለት ነው ለምን ያችን የቤቱን ምሰሶ ነዋ ከቤት እያስወጧት ያሉት ያ ጀማዓ። ዛሬ ኮይን እኮ ነው ምዕራባውያን እየሰሩ ያሉት። ለሴት ክብር፣ ለሴት ሞራል፣ ለሴት ስብዕና አስቦ ይመስሏቸዋል። والله አይደለም! አይደለም! እንደነሱ እርቃኗን እንድትሄድ ነው የሚፈልጉት። ከነዛ እርቃናቸውን ከሚሄዱ ሴቶች የሚፈሩ ትውልዶች ምን ሊሆኑ ይችላሉ? ምን ሊሆኑ ይችላሉ? ምንም አያጠያይቅም ማለት ነው፣ አያጠያይቅም። ስለዚህ እኛ ደግሞ ወንዶች በዛው ልክ ፍቅር እንስጣቸው፣ ለእህቶቻችን ፍቅር እንስጣ